የእንጀራ ምጣድ ይፈልጋሉ? ሀገር ውጭ ላላችሁ፣ ቀልበጭ ያሉ የእንጀራ ምጣዶች ሀገር ውስጥ ላላችሁ፣ በተለይም ለአዲስ ጎጆ ወጪዎች የሚሆኑ ቆንጆ ቆንጆ አማራጭ የእንጀራ ምጣዶችን የምታገኙበት ድሪም ኤሌክትሮኒክስ ነው። ዛሬ ተገኙት ያላቸውን የእንጀራ ምጣድ አይነት፣ ዋጋቸው እንዲሁ ወደ እናንተ ያደርሱን ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁ ቆዩ። እንዴት ነሽ? አለው እንግዲህ ለተመልካቾቼ ዛሬ የእንጀራ ምጣድ ለማሳየት ነው የመጣሁት። እናንተ ጋር ደግሞ የተለያዩ የእንጀራ ምጣዶች አሉ። እራሳችን ከማስተዋወቅ ጀምሪልኝ እና ወደ እንጀራ ምጣዶች እንሄዳለን። እሽ፣ እናመሰግናለን። እኛ ድሪም ኢንጂነሪንግ እንባላለን። ጥራት ያላቸው እቃ በማምረት እና የውጭ እቃዎች ደግሞ ኦሪጂናል ሆነ ሮፕ ስታንዳርድ የሆኑ የቱርክ ምርቶችን በማስመጣት እንታወቃለን። መልካም። እኔም እንግዲህ ዛሬ ለተመልካቾቼ የእንጀራ ምጣድ ነው ለማሳየት የመጣሁት። ታየኝ እንጀራ ምጣድ እንጀምር ከአገልግሎቱ ትንሽ ለየት ይላል ይመስለኛል ይሄ ስለዚህ ከአገልግሎቱ ጀምሪልኝ እና ዋጋውን ትነግሪኛለሽ ይሄ ዳቦም እንጀራም በአንድ ላይ የሚሰራ ነው ሁለቱንም በአንድ በአንድ ላይ ነገር ግን ነገር ግን ዳቦ በሚፈልጉ ሰዓት ዳቦ ይጠቀማሉ እንጀራ በሚፈልጉ ሰዓት እንጀራ ይጠቀማሉ ውሌ ዳቦ ስለማይጋገር አሁን ብዙ ቦታ ላይ የዳቦና እንጀራ ሲሰራ በአንድ ላይ እንዲሰራ አድርገው ነው የሚሰሩት። ዳቦ ደግሞ ሁሌ አይጋገርም የሆነ ነገር ሲኖርብሽ ነው። ስለዚህ ከዛ አንጻር የእኛ ከሌላ ቦታ ለየት የሚያደርገው ዳቦ ስትፈልግ ዳቦ ነው፣ እንጀራ ስትፈልግ እንጀራ ነው። ይህን ቆጣቢ ነው የምናመርታቸው። ሽቦአቸው ኦሪጂናል ኢታሊ ነው። ሸክላውም ደግሞ ራሳችን ለገዳዲ ነው የምናሰራ በጥራት ያው እንዳልኩሽ ታዋቂ ነው ሸክላው። ከሌላው በምንድን ነው የሚለየው? ከሌላ ጋር የሚለይበት ምክንያት አንደኛው ሸክላው ጨው አልባ ነው። ጨው አልባ ማለት ለገበያ ተደራሽ እንዲሆን ተብሎ አብዛኛው ሰው ጨው አድርጎበት ይሰራዋል። እኛ ጋር ግን ጨው አይደረግበትም። ጨውም አይደረግበት ምክንያት ቶሎ ምጣዱ እንዳይሰበርባቸው እና ከእስተምሮቻቸው ያንን ምጣድ ረጅም ጊዜ ተጠቅመው አመስግነው እንዲመጡ ነው። እቺ ክዳኗም ትንሽ ቤቴ ካለው የእንጀራ ምጣድ ክዳን ከበድ ብላብኛለች፣ ለየት ትላለች። ይሄኛው በማሽን ሞልድ ተደርጎ ነው የሚሰራው። ማሽን ከውጭ ያስገብታል፣ ሰዎችም ረጅም ጊዜ እንዲጠቀሙበት እንዲገለገሉበት። አሁን ቅድም አንች እንዳልሽው ስስ ናቸው፣ ወዲያው የመነቃቀል ወዲያው በቃ ሙቀት የመቻል አቅማቸው እጅግ በጣም ዝቅተኛ ይሆናል። ሌላ ቦታ የሚሰሩት አሁን ግን ሰዎችም ተጠቅመው ረጅም ጊዜ ያመስገን እንዲመጡ ማሽኖችን ከውጭ ያስገብታል። በማሽን ሞልድ አድርገን ነው የምንሰራው። ከሌላው በብዙ ነገሩ ይለያል። የኛ መያዣዋ ምናም ደስ ብላለች። ስለዚህ እንዳሽኝ ከላይ እንጀራ ከታች ዳቦ ይጋግራል። ለየብቻ ነው ግን ለክሶ መጠቀም የሚችሉት። ረጅም ጊዜ እንዲገለገሉበት አድርጋችሁ ነው እንደዚ የሰራችሁት። ከስር ስንት ፓትር አለው ማለት ነው ይሄኛው? አምስት ኪሎ ሶስት ኪሎ እና ሁለት ኪሎ ፓትራ አለ። ከሁለት ኪሎ ዳቦ ጀምሮ እስከ አምስት ኪሎ ድረስ መጋገር ይችላሉ። እንደገና ደግሞ እነዚህ አሁን ሌላ ቦታ ላይ አይተሹ ከሆነ በማሽን እንደዚህ አይደለም የሚሰሩት። ልክ ከውጭ እንደሚመጡት አይነት ነው የምንሰራቸው ፓትራዎች ያኛው አንደኛ ሙቀት መቋቋም አይችልም። ሁለተኛ ዳቦ ላይም ቅርጽ የማውጣት ነገር አለው። ይሄ ግን እድሜም እንዲኖረው ጥንካሬውም የተሻለ እንዲሆን ይህንንም ማሽን ከውጭ ያስገብታል። ራሳችን የምንሰራ ፓትራዎቹንም የምንሰራቸው በጣም ከስርም የባህ እቃ ማስቀመጫ የሚፈልጉ ከሆነ የራሱ እንደሚታይ ያው አለ። ሰፋ ያለች ናት። ከበሃ ጋር ባለፈ ማሰሻቸው ምናቸውን ክፍት አድርጎ ኪችናቸውን ሰብሰብ ማድረግ የሚችሉበት ይመስለኛል። እውነት ነው። ስለዚህ የዚህ የዳቦና የእንጀራ ምጣድ በአንድ መገልገል የሚችሉበት ምጣድ ዋጋ ምን ያህል ነው ማለት ነው? ይሄኛው ለአሁን ወቅታዊ ገበያውን ያው እንደምታየው ነው። ሀያ አንድ ሺህ ብር ነው። ከፊት ደግሞ የምታየኝ አብዛኞቻችን ቤት ያለ ቅንጭ ያለች ቅንም ያለች አይነት የእንጀራ ምጣድ ነች። እስቲል የቦሃ ጋር ማስቀመጫ አላት፣ ግን ደግሞ ክፍት ነው። ቀለል ብሎ እንደዚህ የሚፈልግ ሰው ካለ ይሄ ተመራጭ ይመስለኛል። ምን ለየት ያደረገዋል ሌላ ከቅድሙ? ይሄ ይሄኛውም እዚህ ጋር ማቴሪያሉ እንዳነገርኩ ሽቦም ኦሪጅናል ታሊ ነው የምንጠቀመው፣ ሸክላውም ጨው አልባ ነው። ከዋጋ አንጻር የኛ ምጣድ ለምሳሌ መጠቀም ፈልገው ከፍ ያለው ዋጋው ቢወደድባቸው ይሄ ደግሞ ጥራቱ አንድ አይነት ሆኖ ሸክላው ሽቦ አንድ አይነት ሆኖ ይኸው እንደምታየው ዋቃ ማስቀመጫ አለ እና ጥራቱ ምንም ልዩነት የለም፣ ተመሳሳይ ነው። ልዩነቱ ቦክስ ያለመኖሩና ያው ዳቦና የእንጀራ ያለመኖሩ ነው። ተመሳሳይ ቀለም ነው ማየው በተለይም ብረቶቹ ላይ የቀለም ለየት ያለ ማስቀባት የሚፈልግ ከሆነ እዚሁ እራሳቸው አምራች ስለሆናቸው ሌላ ቀለም አማራጭ ማግኘት ይችላሉ። ከኪችናቸው ጋር ማች የሚያደርግ አይነት ከፈለጉ ይቻላል። ግን አብዛኛው ጊዜ እኛ እሳት መቋቋም የሚችሉ ቀለሞች እና መቋቋም የማይችሉ ቀለሞች አሉ። ነጭ ቀለም እሳት መቋቋም አይችልም። ያ ምርጫቸው ቢሆን ያን ማድረግ አንችልም። ሌሎቹን ግን እንደ ምርጫቸው መስራት እንችላለን። የሚገለገሉበት አይነት መልካም። ስለዚህ እዚህ ዋጋው ምን ያህል ነው? ይሄኛው ዘጠኝ ሺህ አምስት መቶ ይመጣ ከላይ ደግሞ የሚታየኝ በጣም አነስ ያሉ ቅልብጭ ያሉ የእንጀራ ምጣዶች ናቸው። እዛች ጋር ከምታየኝ እንጀምር። ይሄኛውም ኪችን ካብኔት ላይ አስቀምጠው ቦታ ከሌላቸው ከላይም ጠበብላለ ኪችን በጣም አሪፍ ይመስለኛል። ቦታ ይዝም ኪችን ካብኔት ላይ አስቀምጠው እንደሚፈልጉት እያንቀሳቀሱ እንዲጠቀሙ ብለን ይሄን ያዘጋጀ ነው። ይህም ከሌሎቹ ጋራ ኳሊቲነቱ አንድ ነው። ሸክላውም፣ ሽቦም ጥራቱም ምንም የሚለየው ነገር የለም፣ ተመሳሳይ ነው። ዋጋው ነው የዚህ ዋጋው 15 ሺህ ብር። ካጠገቡ ደግሞ ትንሽ ከእሱ በሳይዝ መለስ ያለ ነው የሚታየ። በተመሳሳይ እሱንም ኪችናቸው ላይ ወስደው ቁጭ አድርገው የሚጠቀሙት አይነት ይመስለኛል። እሱስ እስኪ ምን ለየት ያደርገዋል? ሳይዝ ውስጥ አነስ እያለ በሄደ ቁጥር ዋቱ እየቀነሰ ወይ ደግሞ እየጨመረ አይሄድም? ወይ ሀይሉ ውስጥ ይሰማለ? ወይ በተመሳሳይ እነዚህ በትልቆቹ ተመሳሳይ ይሰማለ የሚለው እስኪ ሚገ አዎ በተመሳሳይ ይሰማል። ኤሌክትሪክም ቆጣቢዎች ናቸው። ከነዚህ ከትላልቆቹ ጀምሮ የምንሰራቸው ምጣዶች ኤሌክትሪክ ቆጣቢ ነው። አሁን ማንኛውም ምጣድ መስመር፣ ትልቅ መስመር ዘርግተው ምናምን ነው መጠቀም የሚቻለው። እነዚህም ሆኑ እነዚህ ኤሌክትሪክ ቆጣቢ ስለሆነ በስቶ በሚጠቀምበት መስመር ላይ መጠቀም ይችላሉ። እንደገና ደግሞ አሁን ይህን ከሶስቱ ኤክስፖርት ናቸው እዚህም መጠቀም ይቻላል። ወደ ውጭም ወስደው መጠቀም ይችላሉ። ውጭ ያሉ ሰዎች ቢያዟችሁ ባሉበት ሀገር ማግኘት ይችላሉ ማለት ይችላሉ። አሜሪካን እንግዲህ ጊዜ የተለያዩ አውሮፓ ሀገሮች መውሰድና መጠቀም ይችላሉ። እስቲ የሚያስሳ እችኛው አምሳ ስፋት ትባላለች። ሳይዞ ሀምሳ ነው። ይሄ ለአንድ ዓመት ዋስትና አለው ጥራቱ ላይ ምንም ልዩነት የለውም። ከነዚህ ጋር የምንሸጣቸው እቃዎች አንድ ዓመት ከስድስት ወሩና አንድ ዓመት ዋስትና ሁሉም ያየናቸው እንጀራ ምጣዶች ላይ ዋጋ ስምያል ነው ዘጠኝ ሺህ አምስት መቶ ነው። ከእሷ አጠገብ ደግሞ የሚታየኝ በተለይም እናቶች ቢያዩት እቺ ለንጎቻ ነው እንጂ እንጀራ ተውጣለች የሚሏት አይነት ሳይዝ ናት። ስንት ነው ሳይዝ ሳይዟ? ይሄኛው አርባ አምስት ስፋት ይባላል ዲያሜትር። ይሄ አብዛኛው በውጭ ሀገር የሚኖሩ ሰዎች ይመርጣታል። ሁለተኛ ነገር ደግሞ አሜሪካን አሁን ከኛ ሀገር ምጣድ ወስደው መጠቀም አልችልም ኤሌክትሪክ ኩኩላ አይመጣልንም ይላሉ እኛ ግን ይሄንን የሰራ ነው እዚሁ ተሟሽቶላቸው ቤተሰቦቻቸው ጋር አስሟሽተው እዛም ወስደው መጠቀም ይችላሉ ምክንያቱም ለሁለቱም ጋር ይሆናል የኤሌክትሪክ አመጣጠኑ ሲሰራ እንደየሀገራቸው አርጋቸው ሚሰሩላቸው መልካም ስለዚህ እሷስ ዋጋ ምን ያህል ነው ዋጋው ከዚህኛው ጋር አንድ አይነት ነው ዘጠኝ ሺ አምስት መቶ እዚህ ጋ ደግሞ በተመሳሳይ ቅድም ያየነው አይነት ዳቦም እንጀራም በአንድ የሚጋግር ነው የሚታየኝ እስቲ እሱን። ይሄኛው ደግሞ ትንሽ ሰፋ ይላል፣ ቅድም ካየነው። ዲዛይኗም ደግሞ ትንሽ ወጣ ያለች ናት። እስቲ ስለዚች በተወሰነ ንገሪኝ። ይሄኛውም እንጀራ ሲፈልጉ እንጀራ ይጠቀማሉ፣ ዳቦ ሲፈልጉ ዳቦ ይጠቀማሉ። ከስርም በጣም ሰፊ ነው። ይሄኛው ከዛኛው የዳቦና የእንጀራ የሚለየው ሰባት ኪሎ ፓትራ ጨምረው መጋገር ይችላሉ። ትልልቅ ዳቦ ለሚፈልግ ሰው ማለት ነው። እራሱ ላይ ያለው ፓትራ ስድስት ኪሎ ፓትራ አለው፣ ሶስት ተኩል አለው፣ ሁለት ኪሎ ፓትራ አለው። በጣም ቆንጆ። ስለዚህ ይሄኛው ከፍ ይላል እስከ ሰባት ኪሎ ድፎ ዳቦ፣ በጣም ትልልቅ ድፎ ዳቦ መጋገር የሚችሉበት አይነት ነው ማለት ነው። መልካም። ከላይም በደንብ ሰፋ ያለ ነው። እቃውም ደግሞ ግሬስ አለው። ሰፋ ላለ ኪችን ይሄ በጣም ቆንጆ ይመስለኛል። ከስርም እቃ ሰብሰብ ታደርጋለች። ስለዚህ እዚህ ዋጋው ምን ያህል ነው? ይሄኛው ሀያ አምስት ሺ ብር ነው። በጣም ቆንጆ ካጠገባችን ደግሞ ሌላ አይነት የእንጀራ ምጣድ ይታየኛል። እስቲ ይሄኛውስ፣ ይሄኛው ልክ እንደዛ የጎመን ዘር ማስቀመጫ አለው የቦቃ ደግሞ ከታች ለብዚህ ማስቀመጫ አለው። ከላይ ደግሞ እስካሁን እያየናቸው መደበኛ አይነት ሳይዝ መጋገሪያ ማለት ነው ከዚህ የዚህ ዋጋ ምን ያህል ነው? ይህም ማቴሪያሉ እስካሁን ከነገርኩት ሁሉ ማቴሪያላቸው አንድ ነው፣ ከሸክላ እስከ ሽቦ ማለት ነው። ይሄኛው አስራ ሁለት ሺ አምስት መቶ ብር በጣም አሪፍ። ሌላ ደግሞ ብዙ ሰዎች የሚመጡት ተለጣፊ እንጀራ ምጣድ ነው፣ እዚህ ጋ ይታይኛል እና እናንተም ደግሞ በጣም ተመራጭ ይመስለኛል በደንበኞቻቸው። የእናንተ ተለጣፊ እንጀራ ምጣድ እስኪ ምን ለየት ያደርገዋል የሚለውን በተወሰነ ንገሪ። ተለጣፊ ምጣድ የራሳችን የፈጠራ ስራ ነው። ፓተንት ራይቱን የኛ ነው። ለመጀመሪያ ጊዜ ቢያንስ በእኛ ድርጅት ውስጥ ከተፈበረከ ኮንዶሚኒየም ቤት ሳይጀመር ማለት ነው፣ ረጅም ጊዜ። ምን ለየት ያደርገዋል? ገበያው ላይ ካሉት የተለጣፊ ምጣዶች የእናንተ ተለጣፊ ምጣድ ምን ለየት ያለ ነገር አለው? የእኛ ደብል ቦዲ ነው። ውስጡ ሙሉ ቦዲ አልሙኒም ነው። ፋይበር አለው፣ ጋስትል አለው፣ ሙቀት ወደ ውጭ እንዳይወጣ እና እቃውም ደግሞ ቦዲው ረጅም ጊዜ እንዲጠቀሙበት እንዳልኩሽ፣ አልሙኒሙ አለ፣ ፋይበሩ አለ፣ ጋስትሉ አለ። ይሄ አይጎዳም። እንደገና ደግሞ ይሄኛው ተሸካሚ ላሜራ አይደለም የምናረገው፣ ጋልቫናይዝድ የሆነ ዲዮነ ማቴሪያል ነው። ሙቀት መቋቋም ይችላል። እሱ ረጅም እድሜ መጠቀም ይችላል። መልካም። ይሄን እንግዲህ መግጠሙ ማንኛውም ሰው ወስዶ የሚገጥመው አይመስለኝም። አብራችሁ ከዚህ ጋር ገጣሚ እዚህ ባለሙያ ትልኩላችኋላችሁ አላችሁ? ይሄን ምጣድ ሲገዙ ወይስ? አዎ ባለሙያ አብሮ ሄዶ ይገጥምላችኋል። ግን ምንድነው አብዛኛው ጊዜ ሻርፕ ላይሆን ይችላል፣ ብዙ ቦታዎች ላይ ስለሚሰራ ማለት ነው። ሄዶ ሲገጥምላቸው ወደ አብሮ መሄድ ሳይሆን ተደዋውሎ ሄዶ ፊክስ አድርጎላቸው በእኛው ባለሙያ ይሰራል። ያ ምንድነው በሌላ ባለሙያ እናሰራ ብለው ሊያሰሩ ይችላሉ። የኤሌክትሪክ አሰራሩ ትክክል ስለማይሆን ያም ላይ እነሱ ላይ ችግር የሚያመጣ ነገር አድርገው እንዳይሄዱ በእኛው ቢያስገጥሙት የተሻለ ነው። ስለዚህ እናንተ ጋር ባለሙያ አለ። መልካም። እነዚህ ተለጣፊ የእንጀራ ምጣዶች የተለያየ ቤት እንደመኖራችን ምን ምን አይነት ግድግዳ ላይ መለጠፍ ይችላሉ? ለምሳሌ እንደ ጭቃ ቤት አይነት ቤቶች ላይ መለጠፍ ይችላሉ ወይ? መሆን ይችላል ጭቃ ቤት ላይ ሞራል የሚባል እንጨት አለ እሱ ራስ መትተው መጠቀም ይችላሉ። ስለዚህ ለማንኛውም ቤት ለማንኛውም ቤት ይሆናል። መልካም ዋጋው ምን ያህል ነው? ይዚ ይሄኛው 1250 ብር። መልካም ወደ ቀጣዩ እስኪ እንሂድ። የተለያዩ የዳቦ ምጣዶችም አሉ። እስኪ እነሱን እኔ ይሄኛውም አለ። መሶብ ነው። ኦኬ፣ ለየት አድርገን ያመጣ ነው እንጀራ አያሻክትም። እንደገና ደግሞ ይሄን በማሽን ነው የሚሰራው። ማሽኑን ከውጭ ያስገብተን በማሽን ነው የምንሰራው። ሞልድ ተደርጓ እንደምታየው ነው። በተለይ ለሆቴል ቤቶች፣ ለንግድ ቦታዎች ይሄ በጣም አሪፍ ይመስለኛል፣ ከጥንካሬውም አንጻር። እንደገና ደግሞ እንጀራ ረጅም ጊዜ የማቆየት እንትን አለ። ሙቀት አይስብም፣ አይስብም፣ ቅዝቃዜ ነው የሚስበው። በጣም ቆንጆ ይሄ በጣም ቆንጆ ይመስለኛል። ከተለመደው ወጣ ያለ ነው። ከዛም ደግሞ እንዳልኩት ለንግድ ቦታዎች ከመኖሪያ ቤት በተሻለ በጣም የሚገለገሉበት አይነት ይመስለኛል። ዋጋው ያህል ነው? ይሄኛው ሰባት ሺ አምስት መቶ ብር። በጣም ቆንጆ። እዚህ ጋር የሚታየኝ የዳቦ መጋገሪያችሁ ነው። ምን ያህል ፓትራ ይይዛል? እስከ ስንት ኪሎ ዳቦ መጋገር ይችላል? ይሄኛው አምስት ኪሎ ፓትራ አለው፣ ሶስት ኪሎ ፓትራ አለው፣ ሁለት ኪሎ ፓትራ አለው። የዳቦ ሆነ የእንጀራም ሆነ የዳቦ ምጣድ ስንዴም፣ ፍርኖ ዱቄትም አሪፍ አድርጎ እየመጋገርተን አላቸው። ይሄ የሚይዘው አምስት ኪሎ ይዛ፣ ሶስት ኪሎ፣ ሁለት ኪሎ። ስለዚህ ሶስቱም ፓትራ አንድ ላይ ነው ከዚህ የዳቦ መጋገሪያ ጋር የሚያገኙት። የአመት ዋስትና ይሄም አለው ወይ? ዋጋውስ ምን ያህል ነው? የዚህኛው አስራ ሶስት ሺ። እንግዲህ ድሪም ዛሬ አመጣጤ ለእንጀራ ምጣድ ሆነ እንጂ የእንጀራ ምጣድ ወይም ደግሞ የዳቦ ምጣድ ብቻ አይደለም የሚያመርተው። የሽንኩርት ማሽኖችም ሌሎች ሌሎችን ማሽኖች አሉ። ምን ምን አለ እናንተ ጋ ያስታውሽ? የሽንኩርት መፍጫ ማሽን ከዚች ጋር ምታያቸዋለ። እየፈጨ ያወርዳል። በሰአት እስከ አምስት ኩንታል የመፍጨት አቅም አለው። ለሆቴሎች እንደገና ደግሞ ሽንኩርት እንፈጫለን ብለው የሚሰሩ በርበሬ ይደልዛል። ቀይ ሽንኩርት ነው። ሽንኩርት፣ ጎመን፣ ገብስ የመፈተግ እንትን አለ። ይሄኛው ናቶች በዚህ ጋር ነው እየፈጨም ያርገው ይህም አንድ አመት ከስድስት ወር ዋስትና አለ። የዚህ ዋጋ ዘጠና ስድስት ሺህ ብር በጣም አሪፍ ይመስለኛል። ከአጠገቡም ትንሽ ተለቅ ያለ መፍጫ ነው። ሌሎችም ማሽኖች በጣም ብዙ አይነት እዚሁ እኛ ጋ የሚመረት አለ። እዚሁ ደግሞ በመሸጫ ሱቃችሁ እንደማየው እንደ ስቶቭ፣ የሽንኩርት መፍጫዎች፣ እንደዚሁም ደግሞ ጁሰር፣ ሌሎች ሌሎች የቤት ውስጥ ማንኛውንም ኤሌክትሮኒክስ ለጓዳቸው በተለይ የሚሆን ከፈለጉ አሁን ያየነው የእናንተም ታመርቱትን የዳቦ ምጣዶን እንጂ ዘመናዊ ዳቦ ምጣዶችን ጨምሮ እናንተ ጋ ማግኘት ይችላሉ። ወሽንግ ማሽኖች ሁሉም ና ያለው እናንተ ጋ ና። ከእንጀራ ምጣድ ባለፈ ለጓዳቸው አንዳንድ ኤሌክትሮኒክስ እቃዎችን ከፈለገ ወደ እናንተ ብቅ እንዲሉ መልክቴ ነው። ጊዜሽን ስለሰጠሽኝ ከልብ ነው የማመሰግነው። አድራሻችን አድራሻችን ብዙ ቦታ አለ። አማኑኤል ቤተክርስቲያን አለ፣ እዚሁ የምታይው መገናኛ አለ፣ አሁን ደግሞ ሀያት የከፈት ነውም አለ፣ አውቶቢስ ተራ አለ። ክፍለ ሀገርም ደግሞ ብዙ ብራንቾች አሉ። እነሱንም ደግሞ በይበልጥ የብዙ ሰው ጥያቄ ስለሆነ የማስፋት እኛም እንግዲህ በቀረባቸው ብራንች ወደ እናንተ ብቅ ቢለው የሚፈልጉትን እቃዎች እንዲገዙ በተጨማሪም ደግሞ ባሉበት ሆነው ማዘዝ የሚፈልጉ ከሆነ ከዚህ ቪዲዮ ስር ስልካችሁን እናስቀምጣለን። ደውለው ከእናንተ የመረጡትን እቃ እንዲያዙ መልዕክታችን ነው መልካም